የኢትዮጵያ ንግድ ባንክ ከአዲስ አበባ ከተማ ቤቶች ልማት አስተዳደር ጋር በጋራ ለመንግስት ሰራተኞች ቤት ለመስራት ስምምነት ተፈራርሟል። ስምምነቱን የተፈራረሙት የኢትዮጵያ ንግድ ባንክ ፕሬዚደንት አቤሳኖ እና የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ኃላፊ ቅድስት ወልደ ጊዮርጊስ ናቸው። የመንግስት ሰራተኞቹን የቤት ችግር ለመቅረፍ በ2575 የቤት ልማት መርሃ ግብር የሚውል 120 ቢሊዮን ብር መመደቡን የኢትዮጵያ ንግድ ባንክ ፕሬዚደንት አቤሳኖ ገልጸዋል ገልጸዋል። ይህ ብድር በከተማዋ ለሚገኙ የመንግስት ሰራተኞች ቅድሚያ የሚሰጥበት ሲሆን በቀጣይ ሁሉንም ዜጎች በዚህ እድል ተጠቃሚ ለማድረግ ባንኩ ይሰራል ብለዋል ፕሬዚዳንቱ። በከተማ ውስጥ የሚኖሩ እንግዲህ ከአርባ ሺህ በላይ መንግስት ስራ ላይ የተሰማሩ እንዳሉ ይገመታል። እንግዲህ ይሄ አብዛኛው ቤት የለውም ተብሎ ነው ግምት ታሳቢ እየተወሰደ ያለው። በትንሹ እስከ መቶ ሀያ ቢሊዮን ብር ብድር ከኛ እንደሚያስፈልግ ገምተናል ለዚህ ሰራተኛ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 የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ኃላፊ ቅድስት ወልደ ጊዮርጊስ 41 ሺህ ለሚደርሱ የከተማዋ የመንግስት ሰራተኞች የተዘጋጀው የቤት ልማት ፕሮጀክት ሰራተኛው 25 ፐርሰንት ቆጥቦ 75 ፐርሰንት ደግሞ ከባንኩ በተመቻቸ በብድር ቤት የሚያገኝበትን አሰራር በመዘርጋት የመንግስት ሰራተኞችን ተጠቃሚ ለማድረግ እየሰራ ነው ብለዋል። በዚህ እድል ቅድሚያ የሚያገኙት የከተማዋ መምህራን መሆናቸውን የገለጹት ኃላፊዋ ይህም መምህራን ቀድመው በመደራጀታቸው ቅድሚያ እድሉን አግኝተዋል፣ ሲሉም አክለዋል። መንግስት ሰራተኛው 25 ከመቶ እንዲቆጥብ 75 ከመቶ ደግሞ ባንኩ እንዲያበድር እንዲያበድርና ቤትን እንዲያለማ ነው። ይሄ 75 ከመቶ ደግሞ በ20 ዓመት ነው የሚመለሰው። በ20 ዓመት ሲመለስ ደግሞ በ14 ፐርሰንት ወለድ ነው ብድሩን ያገኘ ነው። ያው ሁላችንም እንደምናውቀው እስከ 23 ፐርሰንት ነው ብድር የሚያበድረው ባንኩ ለኛ ግን የተሰጠን ወይም ደግሞ ለመንግስት ሰራተኛው የተሰጠው እድል በ14 ፐርሰንት እንዲሁም ደግሞ በ20 ዓመት የሚመለስ ነው የተሰጠንና እንደ ከተማ አስተዳደር ይህንን ኃላፊነት ሲወስድ ከተማ አስተዳደሩ የመንግስት ሰራተኛው ላይ ያለውን ጫና ለመቀነስ አንዱ የቤት አማራጭን ማምጣት ነበር እና እስካሁን ድረስ ወደ 41 ሺህ የሚሆኑ የመንግስት ሰራተኞች ተደራጅተዋል። እዚህ በየተደራጁበት ልክ ደግሞ ወደ ስራ ወደ ትራክ የሚገቡበትን እድል እንፈጥራለን ማለት ነው።